ሰላም ወገኖቼ እንደምን አላችሁ? ሰላም ናችሁ? እግዚአብሔር ስሙ የተባረከ ይሁን። እኔ በጣም ደህና ነኝ። እንግዲህ በጣም ብዙ ችግር እንዳለ፣ በጣም እንደተራብን፣ በጣም ብዙ ክርስቲያኖች እንደተራብን ልነግራችሁ ወዳለሁ ይህም ደግሞ የእንጀራ መራብ የውሃ መጠማት ሳይሆን በመጽሐፈ አሞጽ ስምንት አስራ አንድ ላይ እንደተገለጸው ከፍተኛ የእግዚአብሔርን ቃል መራብ ላይ ነው ያለ ነው ብዙ ችግር መንፈሳዊ ችግር መንፈሳዊ ውድቀት ላይ ነው ያለ ነው። ስለዚህ እነዚህንን መጽሐፎች የዕብራይስጡን የጁውስ የአይሁድ ማለት ነው። የአይሁዶችን መጽሐፍ የአማርኛ፣ የሂብሩና፣ ግሪክ የግሪክ ዋናው እነዚህንን በማጥናት በመያዝ ለማጥናት ተነስቻለሁ ምክንያቱም የመሐመድ መሐመድ መሐመድ እያልነ የመሐመድን ነገር የእስልምናን ነገር ስናነሳ ስናወራ ተራብነ ተጠማን ተራቆትነ አስተዋይ ልንሆን ይገባል በቃሉ የታነጽነ በቃሉ የተሳልን ልንሆን ይገባናል የመንፈስን ሰይፍ የእግዚአብሔርን ቃል ታጥቀን ይዘን መነሳት አለብን። በአንድ በአንድ የመጽሐፍ ጥቅስ ወይም ደግሞ በአንድ የመጽሐፍ ቅዱስ ክፍል በዳንኤል ዘጠኝ ከሀያ አራት እስከ ሀያ ሰባት ባለው በእነዚህ ጥቅሶች ላይ በተለይም ደግሞ በሀያ ሰባተኛው ጥቅስ ተነስተው የዘመናችን ልቃውንት ተብሎ የሚጠሩ የምዕራባውያን የቲዮሎጂ ቁንጮ ተብሎ የሚጠሩ በማደናበር ብዙ ችግር ፈጥረዋል። ያንንን ይዘው ሰሞኑን በተለይ እህቶቼ ሲጨቃጨቁ አይቼ በጣም አዘንኩኝ። ገብቼ ለመናገር ሞከርኩ፣ ግን አጭር ጊዜ ነበረኝ እና አንታይ ክራይስት የክርስቶስ ተቃዋሚው ከእስራኤል ጋር ቃል ኪዳን ይገባል። መጽሐፉ የሚለው ኢየሱስ ክርስቶስ ቃል ኪዳን ይገባል ነው የሚለው እነሱ ሲተረጉሙት ግን ገልብጠው። ስለዚህ እንደዚህ አይነት ግራ የሚያጋባ ትምህርት በቤተ ክርስቲያን በክርስቲያኖች ጸንቶ ቁሟል፣ እያደናበረን ይገኛል። ስለዚህ ከዛሬ ጀምሮ በተለይም ዝቄል 48 47 የዝቄል ወንጌል በሚል ርዕስ ለማካፈል ለማጥናት ሞክረን ጀምረን ነበር። አሁን ግን አቅጣጫ እንቀይራለሁ። ስለዚህ በመሰረታዊ የክርስትና ዶክትሪኖች ወይም ደግሞ መለኮታዊ አስተምሮቶች ላይ ትኩረት በማድረግ ሰባት ዓመት ስቃይ፣ ሰባት ዓመት መከራ ከተነጠቁ በኋላ ተተነ ሳይነጠቁ ምናምን የሚለውን ግራ የሚያጋባ የምዕራቡን ዓለም የሰዎች ስርዓትና የሰዎች አስተምሮት የሚያፈርስ በእግዚአብሔር ቃል ላይ የሚያንጽ ትምህርትን አዘጋጃለሁ። ዕብራይስጡን በመውሰድ ለዚህ ነው እነዚህን መጽሐፍ ያልኳችሁ። ኦሪጂናሉን ዕብራይስጡን በመውሰድ ምንድን ነው የሚለው የአረማይኩ ምንድን ነው የሚለው የአረማዊ ቋንቋ ምን ይላል፣ ግሪኩስ ምን ይላል፣ ተርጓሚዎችስ ምን ብለው ተረጎሙት፣ ለምን እንደዛ ተረጎሙት፣ ለምን ትርጉሞች በተለያየ መልኩ አስቀመጡት የሚለውን አይተን ኢየሱስ መጥቶ በአንድ ሺህ ዓመት ይነግሳል የሚለውን ከንቱ ተረት ተረት የሚያፈርስ ትምህርት ወደፊት አዘጋጃለሁ። ወገኖች ልናስተውል ይገባናል። የእግዚአብሔርን ቃል በትክክል ማወቅ የምንሄድበትን ካርታ ማንበብና መረዳት የእኛ ስራ ነው፣ የክርስቲያኖች ስራ ነው። ስለዚህ በዚህ ጉዳይ ላይ ሰፋ በማለት የስኮፊልድ ባይብል ተብሎ የሚጠራ ወደ እንደዚህ ድንብርና ክርስትናውን ወደ ድንብርና ያመጣው ወደ ድንብር ብር ያደረገው ወደ እርሱ የእርሱን መጽሐፍ ገዝቸዋለሁ። እርሱን በመውሰድ በመፈተሽ መጽሐፍ ቅዱሳዊ ነው ወይ? መጽሐፍ ቅዱሳዊ ካልሆነ ለምን ተቀበሉት? ምን እናደርግበት? ወደ መጀመሪያው እንዴት ሆነን እንመለስ? ወደ መጀመሪያው የቤተ ክርስቲያን አባቶቻችን አስቀድመው የአምኖት ወደ ነበረው እነሱ እንደዚህ አይነት እምነት አልነበራቸውም። እስራኤል እንደዚህ ሆኖ ሰባት ዓመት እስራኤል በእግዚአብሔር ወንጌል ሁልጊዜ ተካታ ነው የምትኖረው። ይሄ ቃል ኪዳን አሁን እኛ ያለን ቃል ኪዳን የእኛ ቃል ኪዳን አይደለም፣ ከእስራኤል ነው የእስራኤል ከእግዚአብሔር ጋር እግዚአብሔር ከእስራኤል ጋር የገባው ነው። በዛ ውስጥ እኛ ታቀፍ ነው፣ በዛ ውስጥ እኛ ተጠቃለል ነው። እናንተ የወይራ እንትኖች ናችሁ፣ ቅርንጫፍ ናችሁ፣ ከዋናው ገባችሁ ነው ያለን ጳውሎስ፣ እንጂ እናንተ ገልብጣችሁ እነሱን አባራችሁ እስራኤል ከአንታይ ክራይስት ጋር እንትን ትገባለች እያልክ እንድትል አደለም። እንደዛ አደለም የእግዚአብሔር እቅድ እስራኤል ሁልጊዜም በእግዚአብሔር በወንጀሉ ስር ነው ያለት ውስጥ ነው ያለች ተቀዳሚ ናት አገሩ አይደለም ራባዮች እነዚህ እነዚህ አይደሉም ቅሬታው ነው የሚለው ኢሳይያስን አታነቡ ምንድን ነው ስለ እነሱ ነው የሚና ምንም እንኳን እንደ አሸዋ እንደ ምናምን ቢሆን ቅሬታው ግን ይድናል ቅሬታ አለው። እግዚአብሔር ቅሬታ አለው በእስራኤል እነሱ ናቸው ከእነሱ ጋር እኛ አብረን ታቅፈን ነው ወደ እግዚአብሔር መንግስት የምንገባው ወይ እግዚአብሔርን መንግስት የምንወርሰው አብረን። ስለዚህ እስራኤል እንደዚሁ እንትን ብሎ እስራኤልን ይጥላታል እግዚአብሔር አይ ጥላትም አልጣላቸውም አልጣላቸውም። አለምን ሲያደ እንዴት ብሎ ነው የሚጥላቸው የአብርሃምን ልጆች የኢሳቅን ልጆች እንዴት አድርጎ ነው የሚጥላቸው? ነገር ግን ድንብርብሩ የወጡ የመለኮታዊ የስነ መለኮት አስተማሪዎች፣ ጸሐፊዎች እነዚህ እነዚህ አምጥተውብናል። ስለዚህ ካሁን ጀምሮ አንደኛ ስለ አንድ የመጽሐፍ ቅዱስ ክፍል የቤተ ክርስቲያን አባቶች ቀደም የነበሩት ከሐዋርያት የተቀበሉት በዚህ ጉዳይ ምን ያምኑ ነበር? ምን ይሉ ነበር? የቀደምት አይሁዶች ራባዮች እንዴት ይሉ ነበር? በዚህ ጉዳይ ላይ እኛስ በአጠቃላይ ከወንጌል ጋር ስናነጻጽረው እንዴት ነው? እንዴት እንማራለን? ወንጌል ምን ያስተምረናል? በማለት በመመለስ ረጋ ብለን መጽሐፍን ልንፈትሽ ልናይ ልንገነዘብ ይገባናል። ስለዚህ እነዚህ ግራ የሚያጋቡ የተረት ተረት በህልምና በሙቪ ላይ የተመሰረቱ የዘመኑ ሊቃውንት ቅዠቶች በእነዚህ ላይ እንነሳለን። ኢየሱስ ጌታ ነው። እኔ በዚህ ታጥቄ ተነስቻለሁ። ስለዚህ በዳንኤል ዘጠኝ ላይ ጥናት አድርገን አይተን ተመልክተን ጥልቁን ምስጢር ምንድን ነው የሚናገረው ዳንኤል ዘጠኝ የሚናገረው ቃል ኪዳን የገባው ክርስቶስ መስያ መሲሁ ነው ወይስ ተቃዋሚ ሚልህ እዛ ላይ አለ። እዛ ላይ እስራኤል ጋር ቃል ኪዳን ይገባል ሚላለ ወይ? እሱን እናያለን እንፈትሻለን። ሸር አድርጉ፣ ላይክ አድርጉ፣ ሳብስክራይብ አድርጉ። አብረን እንማር፣ እንማማር፣ እንጠያየቅ። ጌታ ይረዳናል፣ ጌታ ያግዘናል። መጽሐፎች መጽሐፍ ቅዱሳችሁን አንሱ አንሱ።